በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዳዊት መዝሙር ምዕራፍ አንድ በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ እርሱ የተመሰገነ ነው። በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀን በሌሊት ያስባል። እርሱም ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይጠወልግ አበባዋ እንደማይረግፍ በፈሳሽ ውሃ ዳር እንደተተከለች ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለዚህ ክፉዎች ከጽኑ ፍርድ አይድኑም፣ ኃጢአተኞችም በጻድቃን ማኅበር መካከል አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና፣ የክፉዎች መንገድ ግን ትጠፋለች። ምዕራፍ ሁለት። አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲው ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ ቆርጠን እንጣላሉ። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል፣ ይሳለቅባቸዋልም። በዚያን ጊዜ በቁጣ ይናገራቸዋል፣ በማቱም ያውካቸዋል። እኔ ግን በተቀደሰው ተራራ በጽዮን ላይ ንጉሴን ሾም፣ ትእዛዙንም እናገራለሁ እግዚአብሔር እኔ ዛሬ ወለድሁ፣ አንተ ልጄነህ ለምነኝ አሕዛብን ለርስተ የምድርንም ዳርቻ ለግዛት ሰጣሃለሁ። በብረት በትር ትጠብቃቸዋለህ አለ እንደ ሸክላ ሰሪ ቃም ትቀጠቅጣቸዋለህ አለኝ። አሁንም እናንት ነገስታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተጠንቀቁ። ለእግዚአብሔር በፍርሃት ተገዙ፣ ለሱም በመገዛታችሁ ደስ ይበላችሁ። ጌታ እንዳይቆጣ ትእዛዙን ጠብቁ! እናንተም በመንገድ እንዳትጠፉ ምክሩን ተቀበሉን ቁጣው ፈጥና ትነዳለችና፣ በእርሱ የታመኑ ሁሉ የተመሰገኑ ናቸው። ምዕራፍ ሶስት አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ስ ላይ የተነሳሱት እንዴት በረከቱ። ብዙ ሰዎች ነፍሴን አምላክሽ አድንሽም ይሏታልና። አቤቱ አንተ ግን መጠጊያ የሆንክ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ በቃሌ ወደ እግዚአብሔር እጮሃለሁ፣ እሱም ከተቀደሰው ተራራው ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ግን ደግፎኛልና ነቃው። ከሚከቡኝም የህዝብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነስ አድነኝም፣ አንተ የጠላቶቼን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና። እንግዲህ ማዳን የእግዚአብሔር ነው፣ በረከትህም በሕዝብህ ላይ ነው። ምዕራፍ አራት የእውነት አምላክ እሱን በጠራሁት ጊዜ መለሰልኝ፣ በጭንቀቴም ጊዜ ደረሰልኝ፣ ይቅራልኝ፣ ጸሎቴንም ሰማ። እናንት የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ስለምን ትወዳላችሁ? ሐሰትን ስለምን ትናገራላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ተናገሩ፣ ነገር ግን ሰውን አትበድሉ። በመኝታችሁ ላይ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መሥዋዕት ሰቡ፣ በእግዚአብሔር ታመኑ። በጎውን ነገር ማን ያሳየናል የሚሉ ብዙ ናቸውና፣ አቤቱ የፊትህ ብርሃን በላያችን በራ። በልቤም ውስጥ ደስታን መላ፣ ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም መተኛለሁ አንቀላፋለሁም አቤቱ አንተ ብቻህን በእምነት አሳደረህኛልና። ምዕራፍ አምስት አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመኔን ቃል ስማ ንጉሴና አምላኬ ሆይ፣ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። ማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና ተንኮለኞች ከአንተ ጋር አያድሩም። አመፀኞችን በፊትህ አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰት የሚናገሩትን ታጠፋቸዋለ። ነፍሰ ገዳዩንና ታላይ ወንበዴውን ሰው እግዚአብሔር ይጸየፈዋል። እኔ ግን በይቅርታ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት በቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና፣ ልባቸውም ከንቱ ነው ጉረሯቸውም የተከፈተ መቃብር ነው። በአንደበታቸው ይሸነግላሉ። አቤቱ ፍረድባቸው፣ በክፉ ምክራቸውም ይውደቁ። ስለ ክፋታቸውን ብዛት አሳዳቸው፣ እነርሱ አመፀውብሃልና በአንተ የሚታመኑት ሁሉ ግን ለዘላለሙ ደስ ይበላቸው። እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ